እግዚአብሔር ሆይ፣ ስናለቅ ስንባችንን ያበስክ፣ ስንሰበር የጠገንከን፣ ስንቆስል የፈወስከን፣ ስንደክም ያበረታህን አንተ ስለ ሆንክ እናመሰግንሃለን። ሰባራውን ቀናችንን ገጥሞ ያሻገርከን፣ ተራራ የሆነብንን ነገር ደልድለ ሜዳ ስላደረክልን፣ ማን ሞላዋል ያልነውን ነገር በሰማያዊውና በምድራዊው በረከት ስለሞላሃለን፣ አዎ እጅግ ተመስገን። በዚህ ቀን በመከራ ውስጥ ስለሚያልፉ ወገኖቻችን፣ በሰቆቃ ውስጥም ስለሚሸበሩ ዘመዶቻችን አቤቱ ሆይ ዘንበል ብለ በአይነ ምረት እንድትመለከታቸው በጆሮችህም እንድትሰማቸው በነዛ በቆሰሉ እጆች እንድትዳስሳቸው እንማጸናሃለን። ማጥፋት ስትችል ማዳን የምትወድ እግዚአብሔር ሆይ ይህ ምሽት በሽተኞች የሚፈወሱበት ሰባራዎች የሚጠገኑበት የመንፈስ ቁስለኞች ፎስ የሚያገኙበት የወደቁ ትንሣኤ ሥጋ ትንሣኤ ነፍስ የሚያገኙበት የጠፉ የሚመለሱበት የተጨቃከኑ እንደገና ይቅር የሚባባሉበት ምሽት እንዲሆን አዎ ጌታ ሆይ እንለምናሃለን። አንተ ሩህሩህ አምላክ፣ ተለማኝ ጌታ፣ የፍቅር አባት፣ ጸሎትን የምትሰማ ጥብቅ ወዳጅ የለመነህን ሰው ማንነት የማታይ በክብርህና በጌትነትህ ግን መልስ የምትሰጥነህና እውነትና እናመሰግንሃለን። እንዳንተ ያለ የሚምር የሚራራ ከእናት ይልቅ የሚያዝን አንጀቱ የሚንሰፈሰፍ ማንም የለም። የተወደድክ ጌታ እግዚአብሔር ሆይ ለመማርና ይቅር ለማለት ምክንያት ስለምትፈልግ በፊት ደግሞ ስለሚጮኹት ቅዱሳን ለሚያቀርቡት ልመና ሁሉ ደግሞ ይቅር የምትል የምትምር ። ኃጢአተኞችን ከጥፋት መስጠምና ከመውደቅ የምታድን እግዚአብሔር በእውነት እናመሰግንሃለን።